ዳጣ በስተ መጨረሻ ተቤት ተባረረች። ተአምረኛውና አነጋጋሪው ቅሌት በማርታ ላይ ተገኝቷል። ይህን ሁሉ ያደረገችው ኤቢ የምትባል ሴትዮ የዲኤንኤ ምርመራ አድርጋ፣ አቶ ደረጀ ደግሞ በሚገርም ሁኔታ ስራ ቦታ ቆይቶ ሲመጣ ራሱን መቆጣጠር ሲያቅተው ማርታ ምን እየተፈጠረ ነው? ምን ሆኖሻል? ደግሞ ፊትሽም ትክክል አይደለም። እየተፈጠረ እንዳይሆን ሹ ነገር አለ እንዴ እያለ በተደጋጋሚ ሲጠይቃት፣ አይ ምንም ነገር አልተፈጠረም። ብቻ ይቺ ዳጣ የምትባል ልጅ ወይ ቤት አከራይተህ አስቀምጣት፣ ለብቻዋ እንድትሆን እፈልጋለሁ። ሰሞኑን ኤቢ እየሆነች ያለውና እያደረገች ያለው ነገር ትክክል አይደለም። እኔ ከዚህ በላይ መታገስ አልፈልግም። እባክህ እባክህ ተረዳይ ብላ ለመነችው። ቆይ የሆንሽውን አትናገሪም እንዴ? የሆንሽውን ንገሪኝና ችግሮችን እንፍታ ብሎ ቢለምናትም እሷ ወረቀቱን ይባስ ብላ የዲኤንኤ ውጤት ያመጣችውን ኤቢ ወደ ምኝታ ክፍል ሲገባ አየውና እንዴ ይህ ወረቀት ደግሞ ምንድን ነው? ምን እየተካሄደ ነው ያለው ብሎ ሲጠይቅ እሷ ምንም መልስ ስለሌላት አይ የሆነ የልጆች ወረቀት ነው እንዴ አየኸው እንዴ ወይ ውርደት፣ ወይ ቅሌት እያለይ በጣም ተጨነቀች። ከዛ አራ ላየሁትን ማርታ ምኑ ነሻል? በቃ ቁጭ በል አንተ፣ ከውጭ አይደል የመጣኸው፣ ሰላም ምግብ ታምጣልህ አረፍ በል እያለች አለችው። ማርታ፣ ቁጭ በይ፣ ና እንነጋገር። የተፈጠረው ነገር ምንድን ነው? እሱስ ወረቀት ምንድን ነው እያለ ሲጠይቃት በጣም ግራ ተጋባችና ስሚ፣ እቺ ኤቢ የምትባልሽ በጣም ነው መስመር ያለፈችው። ካሁን በኋላ እኔ በፍጹም ልታገሳት አልችልም። ለምን ብትይ እኔ አባትነት ጎደሎ ያጎደልኩባት የለም። እሷ ግን አይወደኝም እንዲህ ነው እንዲህ ነው እንዲህ ነው እያለች ከእሷ የማይጠበቅና ያለ እድሜዋ ልክ ያልሆነ ወሬ እያወራች ትገኛለች። እባክሽ ማርታ፣ ካሁን በኋላ ሌላ ነገር እንትንብል እጄ ከገባች እንደማልተዋ ተወቂ ብሎ ሲነግራት በቃ ዛሬ እንደውም እኔ ተቆጥቻ ከቤት አባረሪያት ናታን ጋር ቆጭ ብላለች። ለወደፊቱ ግን መስተካከል ያለባትን እንተራረማለን ብላ አለች። ኤቢን እንግዲህ አንገቷን ሴጥ ያደረገችባት ምክንያት እንዴት ደረጀና ዳጣን የዲኤንኤ ምርመራ ታደርጊያለሽ ብላ ነው የቀወጠችው። ከዛ አረባክሽ ነው እንዴ እያለች እንትን ማለት ጀመረች። ያንንም ወረቀት ከፍታ ማየት እየፈለገች መጨረሻ ላይ ግን በጣም በሚያሳዝንና በሚገርም ሁኔታ ከዛ ከቤት ወጣች ማለት ነው። እነ ዳጣ፣ ናታን ሁላቸውም ደነገጡና ፍጥጥ ብለው ማየት ጀመሩ። ሰላም ሰላም! ውድ የተከበራችሁ የሌላ ኤንድ የመሀመድ ቤተሰቦች እጅግ በጣም ልብ አንጠልጣዩ ድራማ የዳጣ ድራማ እንደቀጠለ ይገኛል። ቻናሉን ላይክ ሰብስክራይብ አድርጉ ማለት ነው። ውድ የሌላ ኤንድ የመሐመድ ቤተሰቦች ላይክ ሰብስክራይብ ለምታደረጉን እጅጉን እናመሰግናለን። እጅግ በጣም ተወዳጅና ልብ አንጠልጣይ ድራማ ዳጣ በመጨረሻ ከቤት መባረሯ በጣም ያሳዝናል። አቶ ደረጀም ደግሞ እውነታውን ተናግሮ ያበጠውን ማፈንዳት እንጂ ውስጥ ለውስጥ እየሄደ ልጁን በመጨረሻ ሊያጣት ነው ማለት ነው። ይሄ ሁላ ምንድን ነው? ኤቢ ኤቢ የምትባል ሴትዮ አርፋ መቀመጥ አልቻለችም በፍጹም። በእናቷ ስራ እየገባች በእናቷ ትዳር እየገባች እውነታውን ለማፍረጥ ቆማ የተነሳች ናት። ናታንም ደግሞ እማዬ ምን ሆነሻል ዛሬ ዊ እንደ ዛሬ ሆነሽ አይችም አላቅም ቆይ ኤቢ ምን ጥፋት አጥፍታ ነው እያለ ቢጠይቃትም ማለት ምንም ያደረገችው ነገር ከባድ ነው። እንዲህ ነው ብዬ ለመናገር ይከብዳል። ናታኔን የልሽ አሁን የት አባቷ ሄዳ ነው ብላ ስትላት ስትለው እውጭ ናት ውሀ ማብራት ናት። በልሄድና ካጠገቧ እንድታረጋጋት ትፈልጋለሁ። ምከራት፣ ተቆጣት። ሰሞኑን ወዴት እየሄደች እንደ አላውቅም። የምታስበውና የምታደርገው ነገር በፍጹም ሊገናኝ አይችልም። ናታን ልጄ ምን ሆናብኛለች? እያ ላይ ጠየቀችው። እማየ በቃ አታስቢ፣ እኔም እሷ ጋር ይሄዳለሁ አለ። ከዛ አመሰግናለሁ ናታን አለችው። አረማየ ምን ታመሰግንኛለሽ ብሎ ሄደ። ኤቢ በጣም ስላቃጠለቻትና ስለጠፈጠፈቻት ውጭ ላይ ቁጭ ብላ እያለቀሰች ውሃ ደግሞ ኤብዬ፣ እኔ እህት በቃ አታልቅሽ፣ እማየ ሁሌ ስትቆጣ እኔን ትገርፈኝ ለንዴ እኔን ትመታኝ ለንዴ። እማዬ ደግሞ እቤት አትምጫል አለችሽም፣ ነይ እንሄድ። አይ እኔ አልሄድም እማዬ አሁን በጣም ስሜታዊ ይሆናለች። አባዬ ሲመጣ ግን አብሬ ይገባለሁ ብላ ቃል ገባችላት። በቃ እኔ ልሄድ በቃ አለችና ሳማ አድርጋት ሄደች። ናታን ወደ ኤቢዜን ኤቢ ጋር ጠጋለና፣ ቆይ ዛሬ ምን ጉድ አድርገሽ ነው ይሄ ጉድ የወረደብሽ? እማዬ ያለንድ ምክንያት እንደማትጮህና እንደማትገርፍሽ አውቃለሁ ምን አድርገሽ ነው? ኤቢ እስኪ እውነታውን ንገሪኝ ብሎ ጠየቃት። እኔም እዚህ ቤት ማንም የሚረዳኝና የሚወደኝ የለም። ሁሉም እኔን ካልደበደበና እኔን ካልመታ ሰላም አይገኝም። አባዬም ቢሆን የተፈጠረውን ነገር ለማስረዳት ብሞክር፣ ጭራሽ እማዬ ደግሞ ይባስ ብላ እውነታውን ወረቀቱን ገልጣ ማየት እየቻለች ብዙ ነገር አለች። ናታን፣ በቃት ሆኜ ለብቻ የመሆን እፈልጋለሁ። ተረጋጊ ኤቢ፣ እኔ ላረጋጋሽ የሆንሽውን ነገር ልትነግሬ ላዳምጥሽ ዝግጁ ነኝ፣ አለ ጭራሽ እኔንማ መቼ ቦታ ትሰጠኛለህ? ለዛች ለጎዳና ዱርዬ እንጂ አለች። ዳጣን ነው እንደዛ የምትየው? እና ታዲያ ከሷ ውጭ ማናለ? አለችው። እባክሽ ተረጋጊ፣ አሁን ተሆንሽበት ስሜታዊ ውጭና እማየም ወደ ቤት ይዛሀትና ብላለች። ስለዚህ ሄደሽ እማየን ይቅርታ ማለት አለብሽ ብሎ አላት። ጭራሽ እኔ ነኝ እንደዛ ማደርገው? ምን አደረግኩ? እናታዲያ እናትሽ አይደለች እንዴ? ብታጠፊም ባታጠፊም የፈለገችውን ማድረግ ትችላለኝ ስለዚህ ሌላ ነገር አትፍጠሪ ብሎ አላት እሺ አብረሀኛ አትሆንም እንዴ ዛሬ እንኳ እንደ ከፋኝ አለችው እኔ የማጠናበት ቦታ አለኝ አንተማ የግድ መጽሐፍ ወይንም ኳስ ካልተራገጥኩኝ ምንም ላንተ ሰው ልመስልህ አልችልም እባክሽ ኤቢ አንቺ ግን ከውስጥሽ ነው እኔን እያፈቀርሽኝ ያለሽው ወይስ በስሜት እየተነዳሽ ነው ያለሽው? አላት። ከዛ እንዴት ብዬ ልንገርህ? ልቤን ለአንተ ከፍቼ መስጠት አለብኝ እንዴ? ምን ያህል ለአንተ ቦታ እንዳለኝና ፍቅር እንዳለኝ በፍጹም አትረዳም አለችው። እሺ፣ በቃ ላስብበት። ምኑን ላጠየቅሽ ጥያቄ አላት። ከዛ እሽ ናታንዬ አለችና ቆም ብላ እቅፍ አደረገችውእና ና ወደ ቤት ታይዘው ገቡ። ማለት ነው ደረጀና ናታን አብረው ተኝተው፣ አሁንም እያሰበች ያለው ነገር በጣም ግራ ጋብኳት። እኔ ምልህ ደሬ አለችው። ወይዬ ማርቲ፣ ምን ሆነሻል ደግሞ? ዛሬ እየተኛሽ አልነበረም ሌሊቱን ስትገላበጭ፣ ኦፍ ስቴ ነው ያደርሽው። ምን የተፈጠረ ነገር አለ አላት። በቃ የኤቢ ነገር እያሳሰበኝ ነው፣ ግን አንድ ነገር አሰብኩ አንድ በግና አንድ ጅብ አንድ ክላስ ውስጥ ቢቀመጡ፣ ከዛ ውስጥ ምናልባት ስኬትን ለማሳካት እዛ ውስጥ ገብተሽ አውጭ ብባል ማንኛውን አወጣለሁ ብላለችው። ሚጠቅምሽን በጓን ነው የምፈልገው አለችሁ። እና በጓን ለማገኘት ቆራጥና ጀግና ሆነሽ ያንን ክፍል ገብተሽ ማየት አለብሽ ብሎ አላት። እንዴ አንተም እየጨመርክልኝ ነው እንዴ? አሁን እዛ ክፍል ውስጥ ጅብ አገኝስ አለችው። እንዴ ታዲያ ሁለት ወዶ ይሆናል እንዴ? የሰው የሚፈልገውን ነገር ለማድረግ ቆራጥ መሆን መቻል አለበት ብሎ አላት። አየህ፣ ጅቡን ባገኝ ሁላችንም ታይዘን ገደል እንገባለን፣ ያልታሰበ ጦርነት ይፈጠራል ብላ ስትለው ደነገጠና፣ ጭራሽ እኔንም ያካትታል እንዴ ማርታ? ምን ሆንሻል? ሰሞኑን እኮ ትክክል አይደለሽም እያለ መናገር ጀመረ እንደዛ ነገር እኔ ምን ደሪ እንደው እቺ ዳጣ የምትባልሽ፣ ዳጣ ደግሞ ምን ሆነች? በቃ ለምን ተከራይተን ወደ ውጭ ጭራሽ፣ አለና ተፊቷ ተነስቶ ሄደ። ያንንም ወረቀት ኤቢ ያመጣችውን ውጤት ጭራሽ ልታሳየው ፍቃደኛም አልነበረች። አንድ ጊዜ ትደብቀዋለች፣ አንድ ጊዜ ትከፍተዋለች፣ አንድ ጊዜ ትመልሰዋለች። በጣም ግራ ተጋባች ተጋባችና ቆይ፣ ይችልሽ ምን እየሆነች ነው? መቼም ያለ ምክንያት እንደዚህ ውጣ ውረዶችን ልትሄድ አትችልም አለች። በመጨረሻ ኤቢን ጠራቻት እና ወረቀቱን ይዛ ነበር እማዬ፣ ከፈትሹ አብረን ክፍ እንክፈተው እያለች አለቻት። ክፍት የሚያደርግ ነገር ይከፋፍትሽና፣ አንቺ ባለጌ ስድ፣ ትልቅ ታሪክና ጀብድ እንደሰራ ሰው ደግሞ መተሽ ትሞጣሞጫለሽ አይደል? ቆይ ይህን ነገር ምን ስታያሰብሽው? እማዬ እኔ ውስጤ ከእነሱ የማየው ነገር በጣም ያሳስባል። ሲቀጥል ደግሞ ይህንን ውጤት ለማሰራት ብዙ ብር ከፍዬበታለሁ፣ ብዙ ደክሜበታለሁ አለቻት። አቤት አቤት አቤት አቤት አቤት ትልቅ ታሪክ እንዴ ሰራ ሰው እንዴ ታሪክ ታዋሪዋለሽ ትቀደችዋለሽ አይደለ፣ በይ ውጭልኝ ቀጥ ብለሽ ከዚህ ግድም ውጭ አለቻት። እሺ ብላ ወጣይ እናቷን ግን በናታን ምክር መሰረት እግሯ ላይ ተደፍተሽ ቅርበይ ብሏት ነበርና አንቺ ጉደኛ፣ አንቺ ከኔ ማህፀን አልወጣሽም። ካሁን በኋላ በስህተት ያለ እኔ ፍቃድ በትዳር ገብተሽ እንዲህ ብታደርጊ እኔ ማርታ ምን አይነት የክፋትን ጥግ አሳይሻለሁኝ። ሲጥ አድርጌ ነው ምደፋሽ ብላለቻት። ናታንም ገረመውና ፍጥጥ ብሎ ሁለታቸውን አይቶ ወደሚያነብበት ክፍል ገባ። ወደ ዳጣና ውሃዬ ስንመጣ መንገዱን ወክ እያደረጉ ዳጣ እንግዲህ ለውሃ እየጠበቀቻት ትገኛለች። እሷም ደግሞ የዋህነትና ጅልነት ስላለባት፣ ትምህርት ቤት መድሃኒት የሆነ ልጅ ሰጥቶኝ ነው፣ በጣም የሚጣፍጥ ከረሜላ ነው፣ በቀን አንዳንዴ ነው የሚወሰደው ብሎኛል ብላ ያንን ከረሜላ ስታየው ዳጣ ደነገጠችና ከእጇ አስረግፍ አስጣለቻት። ስሚ ውሃ የአንቺ ዋህነትና ጅልነትስ እየባሰ ነው የመጣው። አንቺ ማንም ሰው የሰጠሽን ነገር እንዴት እንዴት አባሽ እየተቀበልሽ ትባያለሽ? ይሄን ነገር ካሁን በኋላ የምታደርጊ ከሆነ እኔ ዳጣ አቤጌ መታሽ የማታውቀውን ጥፊ መታሽና ፊትሽን አለምን ሲያዞር ይውላል እያለች አለቻት። እንደዛ ብታረግማ ለማ እየናገራለዋ ደግሞ እህቴዋ አንድ ልብላ እያለች ስትለምናት ጭራሽ በጥፊ ልጠፈጥፋ ስትል ያንን መድኃኒት ከእጇ ላይ አስጥላ ወደ ቤት ይዛት ሄደች ማለት ነው። ሰላም እንግዲህ ከዳጣየ ጋር ብዙ ጊዜ እያሳልፈች ትገኛለች። ዳጣ ተኝታ በጧት ተነሳች ሱ ምንድን ነው? ህልም አይታ ህልሙ ምንድን ነው? እናቴ እኔ ስሮጥ፣ እኔ ስጫወት አብራኝ እየሮጠ እየተከተለችኝ ብታይ ሰላምጌ፣ በጣም ያስፈራል። ቆይ እናት ሼት ናት? እናቴ ምንድን እያለ መደናበር ጀመረች። ከዛ ሰላምጌ፣ ይሄ ህልም ምንድን ነው? በቃ እኔ ስጫወት እሷ ትከተላለች፣ እኔ ስሮጥ እሷ ትከተላለች እያለች አለቻት። በቃ እውነቱን ስነግርሽ ይህ እኮ ህልም ልም በጣም ደስ የሚል እኮ ህልም ነው። ስለዚህ አሁን ደግሞ ቆንጅ የቁርስ ስሰራልሽ ሁሉንም ነገር ትረሸዋለሽ ብላ አለቻት። ወይ መርሳት ተቀልዣለሽ አይደል ሰላምዬ፣ አመሰግናለሁ። ስራውን ላግዝሽ እንዴ እያለች አለቻት። አረምን በወጣሽ ሁሌ እንዲያግሽኝ አይደል እንዴ። በይ አሁን ቁጭ በይ ቁርስሽን ላምጣልሽ ብላ ትሄደች ወይዘሮ ማርታ። ዳጣ ዳጣ ላይ የጮኸችባት ጩኸት ይለያል። ውድ የሌሉ ቤተሰቦች በቀጣይ ፓርት በጉጉት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ አድርጎ። ሰላም አሌኩም ወረህመቱላ በረካቱ